እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሶፊ እንዴት ነሽ? ደህና ነሽ ወይ? ጅራ ጅርቱ አዳኑ ጅራ ጅርቱ ሀካም ነጋ ዌልካም በጋ ዲፕ ሊንክ ላኪ ዛሬ አንላቀቅም። አረ ባክሽ አንላቀቅም። ለምንድን ነው ዝው ለብቻ ይሆኜ ነው ማሽረሽ? ቆይ ጠብቂ ትንሽ ሰላም ታለቀው ጊዜ ነው

ኃይል አሁን ብዬ እንዴት ነሽ ዳነሽ? ወይ ሳዕዲ አህለን አህለን ፊክፋፍ እየ እንዴት ነሽ ዳነሽ? ወይ ማማዬ ብዬ ነበር። አልሐምዱሊላ በላይክ። እናመሰግናለን መጥተናል። እንኳን ደህና መጣችሁ። በላይክ ቴቲ እንዴት ነህ? ደህና ነው ቴቲ ዋው ሳዲ ቤት ውስጥ ቲጂ ዝም በይ ቲጂ ቲጂ ትግስት ቲጂ ዝም በሉ። ቆይ ይጠብቁ ጊዜያችሁን

አሰጣቸዋለሁ ቆይ፣ ፋፍዬ ቆይ። ለምን አንገናኝ? የት ነው የምንገናኘው? ሳኡዲ ልምጣ። እሺ፣ ፋዲ ወልክ። ሰላም አለይኩም ፋዲ፣ እንዴት አመሸሽ? ቃሊ፣ እንዴት አመሸልኝ? ደህና ነው፣ ሁሉ ሰላም ነው፣ ከኔ ጋር ነው። አልሀምድሊላሂ። ሄሎ፣ ሄሎ። ጉድ ቢርኒንግ ጉድ ሞርኒንግ፣ ነግቷ ኮም። ጉድ ሞርኒንግ ያዋስ ወይ ሰሰየ ወይኔ ዛሬ ሳዲ ጠብቂ ያለችኝ ለካ ተረኛ ሆና አጥባል ተባባይና። ሳዲ ምንድነው ድምጽሽ? ተደብቆ ተደብቋል። ድምጼ ምን ሆነ? ሳዲ ድምጽሽ አይሰማም። አትሰሚም? አልሰማ እሺ ማፊ ድምጽ በሽ። ቆይ ቆይ፣ አሁን ቴጅ ይጠብቅኝ። ቴጅቪ አሁን ቅድም እኛ ሳውዲዎች ስትይ ነበር። እኔ ነኝ እንዴታ። ደ ዩቱብ ላይ አራት መቶ ሰው ተጎልቼ ወሬ እያዳመኩኝ ቲክቶክ ሲዘጋባችሁ ወሬ ከቲክቶክ ተእንትን ብላችሁ ዘጋ ፋፍዬ ይሰማል? ይሰማል አይሰማም? አሁን በመሰቀኝ አልሰቀልም። አዎ፣ እሰማ አለሁ፣ እሰማለሁ። አሁን ፋፍዬ ንገሪኝ። እነሱን አይደለም፣ እኔ ፋፍ ነው ንገሪኝ። ምኑን? መንሱር ፋፍዬ፣ አሁን እሰማ አለሁ ፍሪ ደግሞ ፍሪ ደግሞ አንዴ ወደዛ አንዴ ወደዚህ እኮ የምትለው ማለት ነው። ይሰማል ፍሪ ወደዛ ወደዚህ የምትለው እኮ ከሳውዲዎች እንትን ኖሯት ነው። ዝም በያት እዛ ስለሆነ ነው። ባሏ ወደዛ ወደዚህ፣ ከዚህም ግራ ገባት፣ ከዛኛውም ግራ ገባት። ምን ታድርግ ኮ ስለዚህ ከኛም አትሆንም፣ ከዛም አራት አትሰሚም። ሳውዲ እንዴ ይሰማል? ይሰማል ብለዋል እ ሙሀመድ ሙሀመድ ትሰሚ ያለሽ ቀጥዬ እንዲህ ያሁ ቀጥላለሁ። እናንተ የወሬ ስ ሶች ደግሞ ሙሀመድ ሙሀመድ፣ እንኳን ደህና መጣ። እሺ እንኳን ደህና መጣ። የት ነሽ? ሰአድ አለሁኝ። የት ነው ዝም ብላችሁ ድምጣችሁን ሳይለንት አድርጋችሁ ነው። ሳይለንታችሁን ፍቱ። ሁልሽም በእያንዳንዱ ሳይለንት ፍቻ አጥቤ ነው ማሰጣት ማለት ነው። ዛሬ ቲጂ ቁሊትና ቲጂ አለቃችሁ አጥቤ ነው ማሰጣት። ቅድም ዬ እኔ ሳዓዳ ሳውዲ መስላኝ ነው እንጂ እኔ ዱባይ ባኮ ኖር አልናገርም ማለች። እ ለምን እኛ ዱባዮች ለምንድን ነው የምንሰድብ? በሳይለንት ሁኚ ሺ ሳዳውን በትልቁ እርፎን ሰማው። እሺ ከምር አይሰማም? አረ ይሰማ። ትጅኩ ስኩቲ ስኩቲ አው አው ፋፊት ትጂ ስኩቲ። እኔ ማለት ነው ጅዳዎቹ ማለት ነው። ገና መታችሁ እንኳን ሳትጨርሱ እኛ እኮ ማለት ነው መተን ብዙ ነገር ሰርተን እንኳን እሱም አያምረንም። ከስንት አንዶች ሊያምራቸው ይችላል። እናንተ ገና መታችሁ ሳትጨርሱ ወንድ ላይ ፊት ትላላችሁ፣ ወንድ ላይ ፊት ትላላችሁ። ለምን ለምን? ትጂ መልሺ የምር ነገር እት ይወሪያ ስህተት ስራችሁን ትታችሁ የወሬ ጥማት፣ ቲክቶክ ለቲክቶክ ዩቱብ ላይ ሄዳችሁ አባችሁን ገብታችሁ ታደምጣላችሁ። ሰርግ ሰርግኛ ጋ ነው እንደሚበዛው እናንተ ጋር አይደል? እንደ ጭፈራ ይሄ እንትን ይሄ ምን ነበር የሚባለው ስሙ? ገና ትንሽ የሆነ ነገር እንትን ስትሉ ሄዳችሁ ቆስ እያለሁ ቆስ እያለሁ፣ የምር ንገሪያችሁ አልሚ ዝም በይ። ቅድምዬ አጥቤስ ስጭ አስጭልሽ ስልሽ ለምንድን ነው ዝም ብለው? እውነት የለም ሐቢብትዬ የዱባይ ሴቶች ረባችሁ። አታክሉ እኮ አያክሉም እኮ ፓፒዬ፣ የኛ ዱባዮች ጋማ አያክሉም። አልሚ ህክምና አያክሉም። ዝም በያቸው። ገና ገና ማለት ነው እነሱ ናቸው ሰርገው ራሳቸው የሚያገቡ ማለት ነው። ዝም ብያቸው። እኛን ነው እኛንን ሰርገን የምናገባው። እኛንን ቲጅ አዳምጪ፣ አሁን አዳምጪ፣ ቀስ ብለሽ እየሰረሰረ ይግባ ጆሮሽ ውስጥ። ግን በእኛ ተጽነ እኮ ፋፊያው በእኛ አሁንም እዚህ ናቸው። ደግሞ ስጦታ አናቅብ በለች። እኛ ዝም ብለው ሄደው መብላ ብቻ ነው እንዴ? ሳድየ ዝም ብለሽ ሂጅበት። እንዴ? ሄድበታለሁ ሄድበታለሁ። እንዴ? ሄድበታለሁ ወጣም ወረደም ከሳውዲ ሴቶች አደርስ ማረባከሽ ሰላም ታይ ታይ። ወጣም ወረደም ከሳውዲ ታዱባዎችም አደርሱ ምንም ነገር እኛ እኮ አይደለንም እንትን ብለን እንትን ነው። የኛማ በስነ ስርዓት ተደግሶልን ወንዱ ነው ደግሶ። እናንተ እኮ እዛ ገና ትንሽዬ ስታገኙ ሄዳችሁ ጭፈራ ቤት አብራችሁ ስትዘሉ ነው የምትሉት፣ እናያችኋለን። ይሄው በቃ ጭፈራ ቤት ነው፣ ጭፈራ ቤት ነው የምናየው፣ ጭፈራ ቤት ነው ታዲያ ይሄን ትክክል ያላችሁ አትክዱ። ታው ታው እየተዋወቅን እንዴ፣ እኛ ዱባዮች ጋር ማደርሱ ምሩቧ ራሱ አደርሱ ምናት ይዋ። ደግሞ ደሞ የሰው ባል ነው የምትቀሙት። ደግሞ ፓኪስታኔ ዱባዮች ፓኪስታኔ ነው የምታገቡ ብለሽ አልቀደመኝ። ግን እኛ ፓኪስታኒ የምናገበው ኢትዮጵያ የለም እንዴ? ሳኡዲ ሳውዲ ፓኪስታኒዎች አያገቡም እንዴ? ታይ እንጂ አያገቡም ያለው ማን ነው?

ፍቺ ሳይለንት ሽን አልሚ ይቺ ትግስትን ሳይለንት ሽን ፍቺ በያት፣ ፍቺ በያት፣ አንቺ። አይ እኔ አልፈልግም፣ እኔ አልፈልግም። እኔ የሳውዲ ሴቶች እና የዱባይ ሴቶች የሚል ርዕስ አልፈልግም። ለምን አልፈልግም? ሰዎቹ ሲጀመር ሳውዲው ጭፈራ ሀራም ነው። ውሸት አታውሩ። ሳአዲ እናንተ ናችሁ እንጂ ጭፈራ ለጭፈራ አቤት አቤት አቤት አቤት ቶ ቶ ቶ አይ እኔ ነኝ እንግዳው እህ የጀ ጨፍር የምመጣ እየዛ ቤት ይሄው ሴቱ ወንዱ እየጨፈረ እናያለን። አብረን እኮ ነው የምንመለከተው። የናንተ ለብቻ አይደል የሚስተላለፈው? ለኛ ለብቻ አይደል የሚተላለፈው? ሳውዲዎች ወደ ዱባይ ጠቅላችሁ መታችሁ ነው ወይስ እኔ የምኖርበት ዱባይ ሌላ ናት? አጀንዳ አንቺ ፍሬ ዝምባይ ዝምባይ፣ አንቺ ባልሽ ጅዳ ነው መሰለኝ። ቅድምዬ ስትወሰለች አይተንሻል፣ ወስላታ ሂጂ፣ እዛው ተደረቤ ሂጂ፣ አትወላከፊ ፍቺ ሞ ትጅኮ ሀራም ሀላል ስለሆነ የምታዘጠው ዘጡት ወስላታ ሁላ እኮ ፋይ እኮ እ የሚያዘጠው ዘጡት እነሱ የዱባዮች ይሆናሉ። አሁን ላይ የለም፣ ፋፍ የአረባክሽ የለም፣ እንዲህ የለም። እስኪ ታይ ወዳወዳችሁም ጠላችሁም ዱባይ ይባላል። ችጋራም አረባክሽ በባል ችጋራም ዱባይማ በባል ን ብሽ ብሽ ነው ያለው። ብሽ ብሽ ብታይ ሱቁ ምኑ እናቴ ዋናቴም ብሽ ብሽ ያለ ዱባይ። ምን ፈልገሽ ልታጭ? ምንም ፈልገሽ አታጭም። ምንም ነገር ፈልገሽ ማለት ነው። እናንተ ናችሁ ገና መታችሁ እንኳን ሳት ጠግሙ ገና አንድን ሳትር ወንዱም መቶ ሳይጠግም ሴቱም ሞቶ ሳይጠግም መልሳችሁ ትያያዛላችሁ። አሰጣሻለሁ ዛሬ በመሰቀያ ደግሞ ምን አለች? በመሰቀያ ተሰቀያ ብለሽ እንዲሰቀል አለች። እኔ ለምን አጥንደሽ እዚህ ለብቻዬ ነው ማሰጣሽ። በኋላ ደግሞ ቃል የቤት ሰቀል ማለቅሽ ማሰጣሽ

እንዴ ለምን እኔ ቅድምዬ? ማለት ነው ቲጂ ምን እንደለ ታውቃላችሁ? ትግስት ትግስት፣ እኔ ሳውዲ መስያት አለው ለካ ዱባዎችን ስትሰድብ ማለት ነው። ከዛ እንዴ ሳውዲ ዱባዎችን ትሳደብ ያለች ብዬ ስናገር፣ ከዛ ለካ አንቺ ዱባይ ነሽ፣ እንደ እኔ ሳውዲ ያለሽ እኮ መስሎኝ ነው አለች። አሁን ይቅርታ ጠይቆ ይቅርታ ጠይቆ አልለቃችሁም፣ ይቅርታ ጠይቆ አላ አልፋታችሁም። አዎ አለ አለ ገና። ታዲያ ባይኖርባችሁ አሳብ ባይገባችሁማ፣ ገና ሳይመጣ ገና ስራውንም ሰርቶ እንትን ሳይሉ እኮ ወዲያውኑ ትጋባላችሁ። ታዲያ ለምንድን ነው የፍራቻችሁ? እኮ ነው ፍራቻችሁ ማለት ነው። ልጅ ችግረም ሁላ እንዴ፣ እኛ ልጅ እኮ ከፈለግን አንወልድም። እንዴ ልጅ እኛ ችግራችን ሳይሆን፣ ስለዚህ ሰርተን እንለወጥ። መጀመሪያ ሰርተን ሳንለወጥ ልጁ መጥቶ ምን እናረገው ነው? ለምን ስለዚህ ሰርተን ስንለወጥ ነው ልጅ መኖር ያለባት። ዛሬ ቆይ ዛሬ እኔ አመስግኝ ታይቶኝ ዛሬ እኔ አመስግኝ አዳሚ አፍ አረባከሽ እኔን አመስግሉኝ ስላለች እንደ ደፋ ነው

አንዷም ከአረብ አርግዣለሁ ብላ መጥታ ልጅ አረብ ነው የሚሆነው አለች። አሁን ፍሬ ይህ ወሬ እኛ ምን እንትናለን? አንዷ መጣ ያልመጣኝ በምክንያት እኛን ለማቀላቀል ፈልጋችሁ ከሆነ አህለን ይመስለኛል። ቅናት አወፋፊ ቅናት እኮ ነው ምክንያቱም እኛ ማለት ነው እኛ ዱባዎች ሰተር ብለን ደረታችንን ነፋ አድርገን ስራችንን እየሰራን ነው። ስለዚህ ስራችንን ከሰራን በኋላ ሁሉ ነገር ይመጣል። እኛ የባል ችግር የለብን። ችግር አለብን? የለብንም፣ የለብንም። እሺ ሳዲ ግን ማን ነው ቀድም የሚጨርሰው? ያረጋግዙት አረኛ ላይ አላየሁም አላየሁም። ቲጂና እየመረራችሁ ዱባዮች፣ ቲጂና እየመረራችሁ ዱባይ እንዴ። ቲጂ ለምን ከፍተሽ አታዳመጭም? እን ውልክፍ ሳውዲ አራት ለዜሮ ለዜሬ እየተመራች ነው ዱባይ አረባኪ። ሳውዲ ዱባይ፣ ዱባይ፣ ሳውዲ ዜሮ ለዜሮ እየተመራች ነው እወቂ። ቤቱ ያምራል። እናመሰግናለን። ዱባይ ኪንግ። አዎ ዱባይ ኪንግ። ቆይ ሲያረጉ አመክረው ነው እንዴ? አይመለከተኝም እንዴ ነው እሱ። ጠይቃቸው። ዱባይ እናንተን ሀቢባ ቤት ተመስክር። የባል ችግር አረባክሽ፣ የባል ችግር ሀቢባ ቤት ዱባይ ሀቢባ ቤት የሚሄደው የዱባይ ሴት ብቻ ነው ያለች? ማነው? እኔ እኮ አይደለሁም ሚቱ ብላኝ። አራት መቶ ሰው ሰፍ ብዬ የወሬ ጥማት ይዞኝ የምመለከተው እናንተ እኮ ናችሁ፣ እናንተ ናችሁ። ይህንማ እየመረረሽ ዋጪው እንጂ እየመረረሽም። በስኳር ቢሆን ዋጥ አድርጌ እሺ። ድለኛ እሙኮ ከአርፋ ተቀመጫ ሰጣሻለሁ። አንቺም ነግሬሻለሁ።

ሳውዲዎች ልጅ ወልዳችሁ ስለ ስለካችሁ ሌላ በምን እስኪ እያንዳንድ ስንት አመት አስቆጥ፣ ዝም በአትፋፍዬ አንድ ቤት አስራ አምስት ቤት አንድ ቤት አስራ ሶስት ቤት አንድ ቤት አስራ አምስት እያስቆጠራች ዝም ብላ ነው። እነሱ ልጅ እኮ ዝም ተወልዶ እኮ ይላካል እኮ ማይላክ ነው እንደሚመስላቸው ዝም ተሆኖ እኮ ያሰማሳድግ ይችላሉ። ነገር ግን እዚህ ተሆኖ ልጅ ከመውለድ መጀመሪያ ድንጆሮ ለራሷ ቤት ታዘጋጃለች፣ ነው ምንድነው የሚባል ነገር አለ? ለቂጧ ቤት ታዘጋጃለች ነው አይደል የሚባለው? እንደዛ የሚባል ተረት አለ። ያው እኔ አወላግርኩት እንጂ ማለት ነው። መጀመሪያ ለራሴ ቤት አዘጋጅቼ ነው ልጅ ማንጣት የምፈልገው። ስለዚህ ዝም ብሎ ልጅ አምጥቶ ማንከራተቱ ምን ያስፈልገኛል? አልፈልግም። እንዴ ግዴ ውለዱ ነው እንዴ አሳይ አንወልድም። በባልመለመን ልጅ አስፋልት ላይ በመጣ አርባቶች በባል ማን ነው? በአስፋልት ጣለ ያለች ማንም የለም። ቲጂ ማን የባለፈው አንድ ልጅ አስፋልት ላይ ተጣለ ያለች፣ እሱ ደግሞ የሌላ ሀገር ዜጋ ናት፣ የኢትዮጵያ አይደለችም። ዝም ብላችሁ አታውሩ። ወሬን አጣልቶ እህልን አላምጦ ነው። እሺ ቲጂ፣ እኛ የባል ችግር የለብንም። የባል ችግር የለብንም አለን ቤት ሰርተናል። ውልቅ ታዲያ ቤት ከሰራሽ ይጂ ውለጂ ቤት ከሰራሽ ይጂ ደግሞ ከሀዲነታቸው እኮ ደግሞ ከሀዲነታቸው ባላቸውን ስራ ብለው መተው እዚህ ልጅ እያሳደግን እነሱ እዚህ ያገባሉ እኮ ፋፍ እኮ አልሚዬ ቁጭ ብለው እነሱ የሌላ ያንዱ አልበቃቸው ብሎ የሌላ ደግሞ ይመኛሉ እኮ ዱባይ ብቻ ያላት ማን ነው? ማንም። ስለዚህ አርፋችሁ ተቀመጡ፣ አትነካኩ። እኛ ዱባዮቹን አትነካኩ ነግሬያለሁ። እኛ በልጅ አንደኛ፣ በባል አንደኛ፣ በብር በመያዝ አርባክሽ፣ በብር በብር በመያዝ አንደኛ፣ ላለች ባል በመያዝ ቲጂ፣ ባል በመያዝ ታዲያ። ከሆነ ባልሽ ናምጪና አንቺ ጋ አስቀምጫው ለምን ፈርተሽ ታዲያ ለብቻ ያደረግሽ? አንቺ ሙልኩስ ይቀሙኛል ብለሽ ፈርተሽ አይደለ ለብቻ ያደረግሽው? ምስኪን ትራስሽን እያቀፍሽ እያድርሽ፣ አንቺ እኛን ትራሳችሁን እያቀፋችሁ ነው ትያለሽ። እናንተ አላችሁ ሽንት ቤት እየከተታችሁ ነው። እሺ፣ ውልቅ እኛ እኛ በጭራሽ በጭራሽ አናረገው፣ መቼም ቢሆን አናረገው። ለምን ሽንት ቤት እንከተዋለን? እሺ ስልሁ ዋይ፣ ዛሬ እሺ፣ ሀባይቢ፣ እንግዲህ ሰዓታችን እያለቀ ነው። ስለ ነበረን ቆይታ ከልብና አመሰግናለን። ያው፣ ቲጂ ቅድም እያናዳችሁ የነበረ እንግዲህ፣ እንደዚህ አድርጌ አጥራግርጊያችኋለሁኝ ከኔ ጋር ሁለተኛ ዱባዎችን እንዳትነኩ ነግሬያለሁ። ዱባዎች ተነካይ ማለት ያው በአንድ እግራችሁ ነው ማቆማችሁ፣ አለቀችሁም። ዱባይ እንዳትነኩ እሺ። አይ ላቭ ዩ ዱባይ። ፍሬ ከምን ለምን አቃጠላት? ከምን ለምን እንዴ እኔ እንዴ እኔ የሚያቃጥለኝ ለምን። እሰደባለሁ? ለምን እንዴ። ስራዬን እየሰራው፣ ለምን እሰደባለሁ? ለምን የዱባይ ሴቶ ተብዬ እሰደባለሁ? ለምን ይሄ ነው የሚያቀጥለኝ፣ እንጂ ልጅ የት የት ጋር ወጥቼው መውጣትም አልፈልግም። አላማ ያለኝ ነኝ። ለምን ወጣለሁ? ፍሬ ደግሞ አርፈሽ ተቀመጭ። አንቺ ውልቅፍ ወዲያና ወዲህ አትንትናት። በይ እንትና ቲጂ ደግሞ ከዚህ የጀነጀንቹ ሰው አለ መሰለኝ፣ እምቢ ሲልሽ ነው መሰለኝ። አሁን ድባዎች ድባዎች ማለት የጀመርሽ ነግርሻ አሉ አርፈሽ ተቀመ

መሳደብ የለበትም። ለምን እንዴ? ሳልቀይር አዎ፣ የወሬ ጥማት ምስኪን፣ የወሬ ጥማት ይዟችሁ እና ወይኔ። እረ ቆይ ቆይ፣ ቶሎ ለውጥ። እሺ፣ ቤተሰቦቼ ከልብ ከልብ አመሰግናለሁኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። በአዲስ ቪዲዮ ደግሞ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ሀገራችንን ሰላም ያርግልን። ወጥቶ ከመቅረት አላህ ይጠብቀን። ያሰብነውን ሁሉ ያሳካልን። ቤተሰቦች ከልብ ከልብ ነው የማመሰግነው። ያ ኮሜንታችሁን እስካሁን አላየውም አንበብላችሁና እንዲወጣ ልጅ እኮ ተይ ዛሬ ቆይ ምን አለች? ሳልቀይር ወስላታ ሁላ ማፊ ሙሽክላ ማፊ ሙሽክላ እኛ ሳውዲዎች በመጀመሪያ ቤታችን ሰርተን ብራችን በአካውንታችን አስቀምጠን ከዛ ልጅ ብር ሁሉም አለን፣ እናንተ ምንም። ታድያ ከልልሽ ምን ትሰሪያለሽ? ብር ካለሽ ቤት ካለሽ ምን ታረጊያለሽ? ምን ታረጊያለሽ? ምን አቃጥለሽ

ሊያዳምጡኝ ወልቃማ ድባዎች ራሳችሁን ሰው አግቡ። ወሬ ብቻ ምንም አይሰራም። እኛ የራሳችን ነው ግዴታ ለምን እንዴ፣ በለጡን ነው እንዴ? ስለተበለጣችሁ ነው። እውነት ነው እና